ሰላም ጤና ይስጥልኝ። ክብራት እና ክብራን የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ጤና ናችሁ ወይ? እኔ አለው እግዚአብሔር መስገን። ያው ጠፋ ጠፋ ብለናል። አሁን በአዲስ ሞራል እና በአዲስ ነገር ተመልሻለሁኝ። ዛሬ ለማሬ ምርጥ ፕራንክ አዘጋጅቼ ለታለው። ያው ማዘር ከባድ አደጋ እንደደርሰባት ታውቃላችሁ እና ምንለዋለሁኝ ከዚህ በኋላ እዚህ ቤት አልመጣም፣ እሷን እዛው ሁኜ ነው ማስታምማት ብዬ ፕራንክ ላደርገው አስቤ ያለሁ። ያው ሪያክሽኑ ምን እንደሚሆን አላውቅም። አብራችሁን ተከታተሉን፣ ውድ የዩቱብ ቻናላችን ቤተሰቦች አበረታቱን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን እጠራውና ሻወር ቤት ነው ያው እስከሚለባብስ ድረስ ምን እንደሚል አላውቅም። ከዛ በኋላ ሪያክሽኑን ለማየት እኔም ቸኩያለሁ። በዚህ አጋጣሚ ቪዲዮን እስከ መጨረሻው ድረስ እንድትከታተሉ ጋብዣቸዋለሁ። መልካም ጊዜ ይመስለኛል ልብሱን እየቀያየረ ነው ስለዚህ ወደ ቪዲዮ እንሄዳለን ሪያክሽን እንደሚሆን እኔም አላውቅም እናንተም ለማየት እንደምትጓጉ ተስፋ አድርጋለሁ ወደ ፕራንኩ ማሬ ፍቅር እናማ እንዴ ማናገር ነገር እና እንዴ ማናገር ነገር አለ እና እንዴ ማናገር ነገር አለ አልደረስከም ና ቁጭ ብለን የፈልግኝ ነው ቀርካ። አይ ምንም የለም በቃ፣ ማዘር ታማይል ታውቃለህ። እኔም በጣም ደከመኝ ወደዚህ ወደዛ እያልኩ እየተመላለስኩኝ። ስለዚህ እሷም እየከበዳት ስለሆነ እዛው ለመሆን አስቤያለሁኝ፣ ለተወሰነ ጊዜ ማለት ነው። የት ማዘር ጋር? ማዘር እዛው እሷ ጋር ልትሆኚ? አዎ እዛው እሷ ጋር ልሁን እና ያው እና እሷ ጋር እንደ ነበርሽ እስካሁን ድረስ ነው። ግን ያው በቃ እዛው እስከ መጨረሻው እሷን ትሪት ምናምን ለማድረግ አብሬያት ለመሆን እንደገና ደግሞ እዚህ ስመጣ ያው ልቤ ይሰቀላል። ገባህ አይደል? እዛ ስሆን ስታይ ምን ስትል አብረክ ስትሆን ብዙ ነገር ትረጋጋለህ። አንዴ ነው አንዴ እንደዚህ አይነት ሰዓት ጠፍተሽ እኮ በጣም ደብሮኝ ነበረ። አንዳንድ ሾርት ቪዲዮ ምናምንም ስለቅ እኮ ምንም አያምርም ለካ አንቺን። ሹበቴ እንዴት ነው የሚሆነው? ማታ ማታ ይርን በየቀኑ ማየት እንችላለን። ምን ችግር አለ። አስፈላጊ በሆነ ቀን ደግሞ እዚያው አንዳንዴ ትሆኛለሽ። ለምንድን ነው ቀን በቀን በቃ፣ ነገር ከሆነ ያው እኔ ነኝ የማውቀው የሚከብደኝ ነገር፣ ገባህ አይደል? እኔ መመላለስ ወደዚህ ወደዛ እያልኩኝ ስለሚከብድ አንደኛ ሀሳብ አለ፣ ገባህ አይደል? ወደዚህ ወደዚህ ስመጣ ያው እሷም የምትሆንበትን ሁናቴዎች መረዳት ስለሚከብድ በጣም እንትን ስላለኝ ነው፣ ስለጨነቀኝ ነው። የነገርኩ ያው እሷ ወደ ጤንነቷ እኮ ስትመለስ እኔ ችግር የለውም እመጣለሁ። አሪፍ ላይ አይደለችም፣ ያው ጉዳቱ ከባድ ነው። አሁን እንደዚህ ነው ብለህ የምትልበት ጉዳይ ስላልሆነ እኔ ይከብደኛል። ገባህ አይ በቃ ዘውኝ ወደዛ ስል እየከበደኝ ስለሆነ ለዛ ነው። ሌሎችም ያግዙሽ፣ እኔም አግዝሻለሁ። ግን እዚህ ቤት ጋር ካለ መምጣት ጋር ምን ያገናኘዋል? እንደ ስለሆነ በቃ እሷ ትሪት አድርጌ እሷ ደግሞ ወደ ጤንነቷ ስትመለስ እኮ እኔ ቤቴ ነው፣ ሁሉንም ነገር እንደ ቤትህ አይሆንም። ግን አሁን የሚቀድመው ከሁሉም ነገር ማለት ነው የእሷ ጤንነት ነው የሚቀድመው። ስለዚህ አንተም ራሱ ቅር ሊልህ አይገባም እኮ። ለምን ቅር ይልሃል? እኔ እኮ እሳቸው ከማስታመም ጋር አይደለም እኔ ቅር ይታይ። ያንቺ እዚህ ቤት ያለመምጣት ምን ከጉዳዩ ጋር አገናኘው? አለመምጣት መፍትሄ ነው ወይ? አይ ሌላ ስል በጣም እንትን እያልኩ ስለሆነ እዛው ሆኜ እሷ ወደ ጤንነቷ እስከምትስተካከል ድረስ እዛው ልሆን ያልኩ። ቢያንስ እኮ ለሁለት ወር ለሶስት ወርም ለአምስት ወርም ለአመትም ሊሆን ይችላል። ግን እኔ ስለከበደኝ በቀደም ራሱ ልነግርህ አልኩና አይ ደብረው ይሆናልና ምናምን ብዬ ለዛ ነው እንትን ያልኩት። ምን አገናኘው? ራው ማስታመም አለብን። እናታችን ነሽ፣ ግድ ነው። ይገባኛል፣ ግን እስካሁን እያደረግን እኮ ነው ነው እኔ ሳላውቅ የተፈጠረ ችግር አለ? አይ የተፈጠረ ችግር አለ። ምን አገናኝሽ ታዲያ እኮ ሊደብረህ አይገባም። አለበለዚያ ወይ ከዐይኔ እራቅ ከልብ ይርቃል የሚባል ነገር አለ እኮ። ምን ማለት ነው? አልመጣም ማለት ነው። ሰው እኮ በጉዳት ምክንያት ብዙ ነገሮች ይፈጠራል። ለምን ከዐይን ስትርቂ በቃ ሁሉንም ነገር እየቀነሽ ሄድሽ ማለት ነው። ለምታስበ አይደለም። እዚህ ጋር የሆነ የሚቀድመውን ነገር ቅድሚያ እናስቀድም፣ እያማከርኩህ ነው ያለሁት። ስለዚህ ሊደብር ምናም አይችልም። ከፍልክ እዛው መሆን ትችላለህ። ለተወሰነ ጊዜ ቤቱን ዘግተን መሄድ እንችላለን። አይሻልም? ምን አገናኘው? እዚህ ቅርብ አይደል? እንዳለ ነው። ሌላ ሀገር ያለን ይመስል ምን ሳዘጋል። ይታይያል ሰውነቴ ምናም ቀንሷል። ስለዚህ ወደዚህ ወደዛ ስትል ስለሚከብድ፣ ለዛ ነው እያማከርኩ ያለው። ማሪ እውነት እግዚአብሔር አይሆንም። እውነት እውነት፣ እግዚአብሔር እንዴ፣ እግዚአብሔር ታመላልሰን። እናደርጋለን ለምን አይደለም። ቆይ አንድ ነገር ልንገርሽ፣ አንድ ነገር ልንገርሽ። እኔ ያለፉትን ሁለት ወራቶች እኔ እንዴት እንዳሳለፍኩትን እኔ ራሴ ነኝ። በቃ እንደዚህ መሆን የለበትም እኮ። አሁን ሌላ መፍትሄ የተሻለ ቆሽ የተሻለ መፍትሄ መፈለግ አለብን። የተሻለውን ነገር ሁሌም የተሻለው ነው አይደል? በህይወታችን ማድረግ አለብን ሁሌም ፍቅር ላይም ሆነ ህይወታችን ላይም ሆነ በየቀኑ ለውጥ አንዳንድ ፐርሰንት ወደ ተሻለ ነገር መጨመር እንዳለብን ተነጋግረናል አይደለም? ስለዚህ አሁን ከህይወታችን ከፍቅራችን ላይ መቀነስ ሳይሆን በየቀኑ እየጨመር ነው የሚሄድ አለብን። ስለዚህ እኔና አንቺ ምንም ችግር ይፈጠር ወደኋላ ማፈግፈግ የለብንም፣ ወደፊት እንጂ ስለዚህ በጋየኝ አሲሲዮን ሀሳብ ታየው የተሻለ ሀሳብ በጋራ እናስብና የተሻለ ነገር ከዚህ የተሻለ ማድረግ እንችላለን፣ ግን ማድረግ ያለብን የተሻለን አስበን በጋራ እንደዚህ መሆን የለበት። እኔ እየነገርኩ እኮ ነው። አንተ ለምንድን ነው የምትቀልድ? ቆይ ልቀቀኝ። መልቴ ፍቅራችን እኮ ማለት ነው። ሁልጊዜም አለ ምንም ችግር የለውም። አንተ እንደዚህ አይነት ነገርም ሊሰማክ ይገባል። ተረጋጋ። መረጋጋው ብቻ እንወስንሽ እየነገርሽኝ ሳይሆን የሚቀድመውን ነገር እናስቀድም። የሚቀድመው የሚቀድመውን ነገር ስናስቀድም ደግሞ የተሻለውን እያደረግን ነው መሆን አለበት። የአንድ ሀሳብ ሰው ደግሞ ሳይሆን ሁለታችንም በጋራ አስበን በጋራ ነው መወሰን ያለብን። አይ ለማንኛውም አንድ ብርቱ ሁለት መድኃኒቱ ይባላል። ልንገርህ ብዬ ነው እንጂ ለማንኛውም እኔ ጨርሻለሁ። ነገ ጠዋት ስለሆነ

ናንቺ አታስብልኝ እዳስብላለሁ፣ ሰላም አስብላለሁ። እንደዚህ እምባክ ቅርር ምናምን ሲል አራ ተመልካቾች፣ አረ አንድ በልልኝ። በዚህ ፕራንክ እኮ በቃ የልብ ካውያ ነው የሆነች። ውድ የዩቲዩብ ቻናላችን ቤተሰቦች፣ እንደምታዩት ይኸውላችሁ ይሄን የመሰለ ሸበላ ያው እምባው ምናምን ቅርር ብሏል። ለማንኛውም ተሳክቶልኛል ብዬ አስባለው። ውድ የዩቲዩብ ቻናላችን ቤተሰቦች ያው ውድ ቤተሰቦቻችን ጠፋጠፋ ብለናል። ያው በእናንተ ብርታት ደግሞ ሁልጊዜም በአዳዲስ ነገሮች በአዳዲስ ፕራንክ እንድንመጣ የዩቲዩብ ቻናላችንን ቪፒኤን አብርታችሁ እንድታዩ እንላለን። ያው ከእናንተ የሚቀነስ ምንም ነገር የለምና አበረታቱን። ከዚህ ሙድ ለማስወጣት ያው የእናንተም ድጋፍ ስታበረታቱን በአዳዲስ ነገሮች ለመምጣት እንበረታታለን። እና ለዛሬው ተሳክቶልኛል ይመስለኛላ ሶሪ። ለማንኛውም ልብ ተመለሰ፣ ቀልብ ተመለሰ። ለማንኛውም እናመሰግናለን። መልካም ጊዜ ይሆንላችሁ። ባባይ